ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? የዳና ናችሁ? እግዚአብሔር ይመስገን እኔ ያለው፣ እናንተ እንዴት ናችሁ? ስራ እንዴት ነው? ቆይታሉ። ሰላም ነው አይደለ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። የትም አለም ያላችሁ ማለት ነው የእግዚአብሔር ሰላምታ ከሁላችን ጋር ይሁን እያልኩኝ ዛሬ እውነት በጣም ደግሞ የገረመኝን ነገር እናንተ ላካፍላችሁን የመጣሁት ማለት ነው። ምንድን ነው ብትሉኝ፣ ጓደኛ ስትይዙ መርጣችሁ ያዙ ጓደኛ ስላችሁ የሴትም ጓደኛ ይሁን የወንድም ማለት ነው፣ መርጣችሁ ያዙ ማለት ነው። እውነት የምንላችሁ ውዶች ጓደኛ አገኘው ብላችሁ ዝም ብላችሁ ያገኛችሁትን ሰው ጓደኛ አታድርጉ፣ ሲጀመር ማለት ነው። እውነት እኔ ስለደረሰብኝ ነው ማለት ነው። በቃ ወንድም ቢሆን ሴትም ቢሆን በቃ ምን አላት ነው ብሎ የሚቀርቧችሁ ማለት ነው። ዝም ብሎ እንዲሁ በቃ በማንነትሽ ማንም ሰው አይቀርብሽም፣ ሴትም ሆነ ወንድ። ወንድም ከሆነ ያለሽን ነገር ፈልጎ ነው የሚቀርብሽ ማለት ነው ሴትም ብትሆን እንደዛ ለክፉ ነገር አሳልፋ ራሱ ትሰጥሻለች ሴት ሆና ማለት ነው አይ እኔም ሴት ስለሆንኩኝ ሴት ላይ ለምን መጥፎ ነገር አደርጋለሁ ብላ እንኳን አታስብም ማርያምን ነው ምላችሁ ማለት ነው ስትይዙ ያንን ጓደኛ አጥነታችሁ ምን አይነት ጓደኛ ናት ይቺ ምን አይነት ሰው ናት ብላችሁ በደንብ አጥነታችሁ ነው ጓደኛ ማድረግ ያለባችሁ ማለት ነው። ዝምብላችሁ ሰው አገኘ ብላችሁ አታድርጓቸው በእውነት ምክንያቱም በቃ አንቺ ግልጽ ብትሆኝ ራሱ ማለት ነው ያ ሰው እንደ አንቺ ግልጽ አይሆንልሽም። ሴቷም ብትሆን ወንዱ ማለት ነው ግልጽ አይሆንም። ስለዚህ አጥንታችሁ ያዙ ለማለት ነው። እኔም ስ የደረሰብኝን ነገር ነው የምነግራችሁ። ያው እናንተ ለግዴታ ግዴታ ከደረሰብኝ ነው ማለት አይደለም የደረሰብኝ ነው ለእናንተ ዛሬ ልነግራችሁ የመጣሁት ማለት ነው ውዶቼ እና ዋንም ቢሆን ገንዘብሽን በቃ ያለሽን ነገር አይቶ ነው የሚቀርብሽ እንጂ በማንነትሽ አይቀርብሽም። ሴትም ብትሆን እንደዛ በተለይ ደግሞ እኛ አረብ ሀገር ያለነው ማለት ነው ስደት ላይ ያለነው ሰዎች እነሱ የሚፈልጉት በቃ የእኛን የሆነ ነገር ብቻ ነው ቀርቦ የሚጠጉን ማለት ነው። በዙሪያችን በእጃችን የሆነ ነገር ከሌለ ጭራሽ አይቀርቡም ጭራሽ ማለት ነው። ለምን እንደሆነ እኔ አላውቅም። እኛ አረብ ሀገር ያለን ሴቶች እኮ በቃ ከምኑ ባዶ ነው ሆነን የምንኖረው ማለት ነው። ከጓደኛ ከቤተሰብ፣ ከገንዘብ ከምንም በቃ ምንም የለንበትም ማለት እኮ ነው ውዶች። እውነቴን ነው የምለው ውዶች፣ ተጠንቀቁ። ገንዘባችሁን ደግሞ ዝም ብላችሁ አታዋክኑ። በቃ ያ ጓደኛ የሚቀርብሽ ለገንዘብ ነው። አንቺ ደግሞ ገንዘብሽን አሳይተሽ ደግሞ ለዛ ሰው ፊት እንዳያስጭ በቃ ገንዘብሽን በደንብ መያዝ ባለብሽ ሰዓት በደንብ ያዥ ያለሽን ነገር በደንብ ያዥ እንጂ ጓደኛዬ ናት ለሷ እንዲያደርጋለሁ ምናምን ነገር እንትን አትበሉም ማለት ነው ይህንን የመጣው ለምንድን ነው ታውቃላችሁ? ጓደኛዬ አለች ማለት ነው እና ባለቤቷ ጓደኛዋን በገንዘቧ እንትን ብሎ የሚስቱን ጓደኛ እንደ ፍቅረኛ አድርጎ ይዛታል ማለት ነው እንደ ፍቅረኛ አድርጎ ምክንያቱም የቺ ልጅ የሚስቱ ጓደኛ ነች። እሱ አሁን ሚስቱ ከዚህ ገንዘብ እየላከችለት ነው ያቺን ደግሞ እንደ ፍቅረኛ አድርጎ ይዟታል። ያቺኛዊቱ ደግሞ የሚስቱ ጓደኛ ነች፣ ታውቃታለች። እንግዲህ እሷ እዚህ ሀገር እየሰራች እየለፋች እየደከመች የምታመጣውን ገንዘብ ከባሏ ጋር ሆና እዛ ታጠፋለች ማለት ነው። አሁን ይሄ ጓደኝነት ነው በማርያም በጣም ነው የሚያስጠላው ማለት ነው። እነዚህ የምታደርጉ ሰዎች ደግሞ እረፉ። ጥሩ አይደለም ይሄ። ሴት ናቸው፣ እናንተም ጥሩ አይደለም ማለት ነው። እውነት ለምን እንደዚህ ታደርጋላችሁ? ሴት አይደላችሁም እንዴ? እናንተስ ብትሆኑ ለምን ለምን አንቺም እኮ ሴት ነሽ። ነገር እኮ ይደርስብሻል። እንደዚህ አይነት ነገር ለምን እንደዚህ ታደርጋላችሁ? እሷ እዚህ ያለ እንቅልፍ ያለ እረፍት እያመማት እንኳን እየሰራች ነው ገንዘብ የምታመጣው። ዝም ብላ አይደለም። አንቺ እዛ በኋላው ጋር ተጠግተሽ እሷ የምትልከውን ገንዘብ የምታመጣውን ከሱ ጋር ቁጭ ብለሽ የምትጠቀሚ። ቆይ ምን ቤት ነሽ አንቺ? ምንድነሽ? ቆይ ለምን እንዴት አድርጊያለሽ? በዚች ልጅ ቦታ አንቺስ ብትሆኝ፣ ይኖሩ እኔስ ነገ ይሄ ነገር ቢደርስብኝስ ብለሽ አስበሻል? እኔስ እዚህ ቦታ ያለሁት እኔስ ቢሆን ብለሽ አንድ ቀን አስበሻል? እሷ እዚህ ምን እያደረገች ምን እየሰራች ምን አይነት ፈተና እያሳለፈች እንደምታመጣ ያንን ገንዘብ ታውቂያለሽ? እንደዚህ አታድርጊ እባክሽ፣ ጥሩ አይደለም ይሄ። ላንቺም ነገር ያለሽም ጥሩ አይደለም። እኔ ይሄ ነገር ስላየሁት ነው ለናንተ ጥንቃቄ እንድታደርጉ ብዬ ነው ቪዲዮ ቀረጽኩት ማለት ነው። ወንዶችዬ እንደዚህ የሚያደርጉ ሰዎች በጣም በጣም ብዙዎች ናቸው ማለት ነው። በተለይ እኛን አረብ ሀገር ያሉ ሰዎችን ለማጥቃት እኛን በቃ ከሰው ጎዳና ለማውጣት የሚያደርጉ ማለት ነው፣ ሴቶቹም ሆነ ወንዶቹም ማለት ነው። አሁን እቺ ልጅ ጓደኛዋ ናት አብሮ አደጓና ብዙ ነገር አብሮ ያሳለፉ ናቸው ማለት ነው። እንደዚህ የምታደርጋት ባለው ጋር ተጠግታ እንግዲህ ይህንን እኔ ቢሆን ምን አደርጋለሁ ብላችሁ እስቲ አስቡ። ለምንስ ታደርጋላችሁ? ግን እንደዚህ የምታደርጉ ሰዎች ከዚህ ድርጊታችሁ እረፉ። ሆነ ጥሩ አይደለም ይሄ ማለት ነው። እስቲ ነገ እናንተም እኔ ስደት ላይ ሆኜ ይሄ ነገር ደርሶብኝ ቢሆን ኖሮ ምን አደርጋለሁ፣ እንዴት እሆናለሁ ብላችሁ እስቲ አስቡ። እኛ እኮ ገንዘብ የምናመጣው? ዝም ብለን ቅጠል አይደለም ወድቆ አይደለም እናነሳው። ለፍተን ነው ሌት ተቀን ሰርተን እግራችን የውስጥ እግራችን እስኪቃጠል ድረስ ቆመን ነው የምናመጣው። ስለዚህ እኛ ይሄ እንደዚህ ሰርተን እያመጣ ነጋገራችን ገብተን እንሰራለን፣ እንለወጣለን፣ የተለየ ነገር እናደርጋለን፣ የተሻለ ኑሮ ደግሞ እንኖራለን፣ ለቤተሰቦቻችን እናግዛለን ብለን ነው እዚህ እየሰራን ያለ ነው ማለት ነው። ግን የአረብ ሀገር ሴቶችን መጠቀሚያ አታደርጓቸው። ለእኛም ማስቡልን እንጂ ለምን ታደርጋላችሁ? ጥሩ አይደለም ይሄ ማለት ነው። ወዶች በጣም በጣም በጣም የሚያስጠላ ነገር ነው የሰማሁት ማለት ነው። እና በተሻለ ይመጣል፣ እናንተ ላካፍላችሁ ብዬ ነው ይሄ ነገር ያመጣሁት ማለት ነው። እኔ ጓደኛዬ የደወላ ስትነግረኝ ምንም በቃ እውነት አልመሰለኝም ነበረ። ግን ይሄ በጣም የሚከብድ ነገር ነው ወዶች፣ ጥንቃቄ አድርጉ፣ ተጠንቀቁ። በጣም በጣም የሚከብድ ነገር ነው። ያችን ልጅ አሁን እሷም ሄዳ ቢሆን ኖሮ ይሄ ዕጣ ሊደርስባት ይችላል። ምክንያቱም ሰው የዘራውን ነው የሚያጭደው። ጥሩ ነገር አይደለም የሰራሽው። ስለዚህ ከዚህ ድርጊታችን ብንቆጠብ ሁላችንም ማለት ነው። ጥሩ አይደለም ለማለት ነው እኔ። ወዶች መልካም ይውሎ ይሆንላችሁ። መልካም ስራ፣ ደህና ዋሉልኝ። ቻው።